የዲቦራ ልጅ ቢንያም ይዞባት ጠፋ። ጉድ ጉድ ጉድ። ከተወሰነ ቀናቶች በፊት የልጅ አባት ማወቅ ፈልጋለው፣ እሱም አባቱን እንዲያውቅ ፈልጋለው በማለት የዲቦራ ልጅና አባትየው ዲኤንኤ ምርመራ እንዲያደርጉ ተደረገ። በዛም ተረጋገጠ አባትነቱ። ታዲያ ዲቦራ ልጇና አባትየው እንዲቀራረቡም አደረገች። በዚህ መሀል ልጇ ይዞባት ጠፍቷል። በዛሬው ዕለት የምሽቱ ዜና ነው። ታዲያ በደንብ ላይክ ሼር ማድረጋችሁ እንዳዘነጉ ይህንን ቪዲዮ ሼር ላይክ አድርጉት ይገባዋል እባካችሁ ሁላችሁም በጣም የሚገርም ነገር ነው እንግዲህ ማለት ነው የምነግራችሁ ሰብስክራይብ እያደረጋችሁ እኔም እንደዚህ በሰማአ በኤርፎን ሁኔታውን ሳዳምጥ ድንግ ቁጥ በያለው ክቡ በያለው እንግዲህ ያው በጣም የሚያስደነግጥ ነገር ነው። እኔ ከአባትየው ምንም አልፈልግም። እኔ ከቢኒያም ምንም የምፈልገው ነገር የለም። ዋናው ነገር አባትነቱ ብቻ ይመንልኝ። እኔ ልጄን ታገየ እስከ ዛሬ ድረስ አሳድግ ያለው ከዚህም በኋላ አሳድጋለው። አባትነቱን ግን ይመን በማለት በተረጋገጠው መሰረት የዲኤንኤ ምርመራውም አባትነቱ ተረጋግጧል። አባት ነው። ሆኖም ግን ከሱ ምንም ፈልጌ አይደለም። አባትነቱ ብቻ ይመንልኝ በማለት ልጇም ያው አባቱን እንዲያውቅ የአባት ፍቅር እንዲያገኝ እንዲቀራረቡ አድርጋለች። በዛም የተነሳ ግን እናትየውን እንዳያገኛት አንዴና ለመጨረሻ ጊዜ ቢንያም ግን ይዞ ጠፋ። ወንዶች ስትባሉ እንዲህ መሆናችሁን ያስገነዝባል፣ ያስጨብጣል። እናም ዛሬ ላይ በእርግጠኝነት ዲቦራ ምን ነው ምን ነው ልጄን አርፌ እንዳሳደግኩት ለፍቺ እንዳሳደግኩት አርፌ ባሳደግኩት ኑሮ ዛሬ ልጅን አላጣውም ነበረ፣ ይዞብኝ አይጠፋም ነበር ትላለች። መረጃው ባይረጋገጥም ቢንያም ግን ልጁን ወደ አሜሪካን ሀገር ይዞ እንደገባ አንዳንድ ጭንጭታዎች አሉ። ጭንጭታዎች እንግዲህ ጠላታችሁ ክው ይበል። እኔም ዜናው ልክ እንደዚህ በኤልፎን አድርጌ ፀጉሬ እንደተንጨባረረ ፎቶ ላይ እንደምታየኝ ሳዳምጠው ክው ድንግጥ ክው ድንግጥ ነው ያልኩት። ክው ክው ነው ያልኩት። እናማ ይህንን ይመስላል። እንግዲህ እናት ዲቦራ የልጅን ልጄን የታደረሰው ወዴት ነው? ኧረ እባክህን ያለህበት እያለች ትገኛለች። እንግዲህ አባቷን ፈልጋ የዲኤንኤ ምርመራ አድርጋ እንዲሁም ልጁ ከአባቱ ጋር እንዲቀራረብ ማድረጓን እጅግ በቁጭት ትናገራለች። አሁን ላይ ያው ከሆነው ነገር አንጻር ነው፣ በጣም ያሳዝናል። እንግዲህ እናት ታግላ መከራዋን አይታ አሳድጋ አንድ ሰው አለው ሳይላት የእርግዝና ወቅቷን ሳይቀር የማሳደግ ወቅቷን ሳይቀር ስንት ዋጋ ከፍላ አሳድጋ ሆኖም ግን አባቴ እንዳይለኝ ነገ ምንም ቢሆን አባቱን ይወቅ እያለች አባቱን ለማሳወቅ ብዙ እናቶች ጎንበስ ቀና ይላሉ። ከማሳደጋቸውም ከዘጠኝ ወር ከተሸከሙ በኋላ ወልደው አሳድገው ልጁ በእግሩ እስከሚሄድ ድረስ፣ ትምህርት ቤት እስከሚገባ ድረስ፣ ማውራት እስከሚችል ድረስ ስንት ነገር ዋጋ ከከፈለች በኋላ መልሳም ደግሞ አባቱ ይወቅ በሚል ሰበብ አባትየውን ለመፈለግ ነገም ልጁ ይጠይቀኛል በማለት እንደገና መልሳ ሌላ ፕሮሰስ ታካሄዳለች። ታዲያ ከዛ በኋላ አባትየው ምናልባት አንዳንድ አባቶች አባትነታቸው ሲያምኑና ሲቀበሉ እንደዚህ ልጇን ከራሱ አጠገብ ለማሸሽ በዚህ መልክ ይጥራሉ። ይገርማቸዋል። እና ደግሞ አንዳንዶቹ ጭራሽም በዲኤንኤ ቢረጋገጥም ምንም ቢባልም ማመን የማይፈልጉ ሰዎች ደግሞ አሉ። ምንም ቢረጋገጥም ቢያቁም ዞር ብለው ማየት የማይፈልጉም ሰዎች አሉ። ቢንያም ግን ልጁን የራሱ መሆኑን ካረጋገጠ በኋላ ዛሬ ላይ ይዞት ጠፍቷል። እንግዲህ ጭንጭንታው እንደተሰማ ወደ አሜሪካ የሀገራት እንደሆነ አሜሪካ እንግዲህ ሰፊ ናት፣ ካናዳ ይሁን ብቻ አይታወቅም። እና የሆነ ሀገር ይዞት እንደጠፋ ወደ ማለት ከሀገር እንደወጣ ነው መረጃው ማለት ነው። እና ዲቦራም መንበድዬ ነው እኖታ ግዬ ያሳደግኩትን ልጄ እንዲሁ አባትነቱ ብቻ ይመን ነው ያልኩት። ከሱ ምንም አይነት ቁስም አልፈለግኩም ነበረ። ምንም ክስ የመሰረትኩትም ነገር የለም ጸብም የለንም። እንግዲህ ልጄ ግን አባቱን እንዲያቅ፣ እንዲቀራረበው አድርጌ ነበረ፣ እንዲገናኙም አድርጌ ነበር። በዛ መሀል ምንም ሳይነግረኝ ሳላቅ ነው ልጅን ከሀገር ይዞት የወጣው። እሬ የሰው ያለ ትላለች እናት። በጣም ታሳዝናለች። ይገርማቸዋል። እናም ይሄንን ይመስላል። በጣም ያሳዝናል። እኔም ራሱ ባላገነኛቸው ያስብላል አይደል? ማመኑ ደስ ብሎን ሳለ አባትነቱ መቀበሉን ደስ ብሎን ሳለ ያው ቢያንስ ለልጁ ከዚህ በኋላ ጥሩ ፍቅር ይሰጠዋል፣ ቢያንስ ልጁም አባት ማን ነው አይልም፣ አውቆታል። ደስ ይላል ኦኬ መቀበሉ በደስታ እንደዚህ መፍደ እንደቁም ደስ ይላል ብዬ ነበር። ግን ሳይውል ሳያድር የተሰማው ዜና እጅግ በጣም አሳዛኝ ነው እና በጣም የሚያሳዝን ነገር ነው። እስቲ እንወያይበት ሰዎች፣ ወይ እንደናንተ ሀሳብ አስተያየት ግን ትላላችሁ? ይገርማል እኮ ድንቅ ይላል እኮ። አሁን ግን እኔ ሳስበው ሳስበው ይሄ ልጅ ሲያደግ ሲያደግ ይህንን ታሪክ ሲሰማው ምን ነው እናቴ ከአባቴ ጋር ባላስተዋወቅሽ ኖሮ፣ ምን ነው ዲኤንኤ ምርመራም ባላደረግሽ ኖሮ፣ ምን ነው ባላቀው ኖሮ ይላል። ለፍታ ደክማ ያሳደገች እናቱ ዲቦራ ዛሬ ካጠገቡ ሳያገኝ ፍቅር ይሄ ልጅ በናፍቆት የሚጎዳ ይመስላችሁ ምን ይጎዳል። ስለዚህ ውድ ኢትዮጵያውያን እንግዲህ እያዘናችሁ እየተከዛችሁ ካላችሁ በዚህ ጉዳይ ቢንያምን ካለበት አገር አሳልፎ ለሕግ መስጠት ነው ለሕግ መስጠት ነው ለሕግ መስጠት ነው ለሕግ መስጠት ነው እንጂ ይህንን ቪዲዮ ስትከታተሉ የነበራችሁ ሁሉ ፕራንክ ተደርጋችኋል። ቢንያም ልጁ ይዞ አልጠፋም። እናንተ ብቻ ናችሁ ፕራንክ የተፈቀደላችሁ። ስለዚህ ፕራንክ ነው በቃ።